መጽሐፈ ነገስት ቀዳማዊ ምዕራፍ 10 ፥ የሳባም ንግስት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ፣ የከበረ እንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት፤ ሊፈታላት ያልቻለውና ከንጉሱ የተሰወረ ነገር አልነበረም። የሳባም ንግስት የሰለሞንን ጥበብ ሁሉ፣ ሰርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም አቀማመጥ፣ የሎሌዎቹንም አሰራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም፣ በእግዚአብሔር ቤት የሚያሳርገውን መስዋዕት ባየሽ ጊዜ ነፍስ አልቀረላትም። ንጉሱንም አለችው፦ ስለ ነገርህና ስለ ጥበብህ በሀገሬ ሳለሁ የሰማሁት ዝና እውነት ነው። እኔ መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንኩም ነበር። እነሆም እኩሌታውን አልነገሩኝም ነበር፤ ጥበብህና ስራ ከሰማሁት ዝና ይበልጣል። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችና እነዚህ ባሪያዎች ምስጉን ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዶት ወዷታልና ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉስ አድርጎ አስነሳ። ለንጉሱ 120 መክሊት ወርቅ፣ እጅግም ብዙ ሽቱ፣ የከበረም እንቁ ሰጠችው። የሳባ ንግስትም ለንጉሱ ለሰለሞን እንደሰጠችው ያለ የሽቶ ብዛት ከዚያ ወዲህ አልመጣም ነበር። ከኦፊርም ወርቅ ያመጡ የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ እንቁ ከኦፊር አመጡ። ንጉሱም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሱ ቤት መከታ፣ ለመዘምራኑ መሰንቆና በገና አደረገ። እስከ ዛሬም ድረስ እንደዚያ ያለ የሰንደል እንጨት ከቶ አልመጣም አልታየምም። ንጉሱም ሰለሞን በገዛ እጅ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውን ሁሉ ለሳባ ንግስት ሰጣት። እርሷም ተመልሳ ከባሪያዎቹ ጋር ወደ ምድሯ ሄደች። ግብርም የሚያስገብሩ ሰዎች፣ ነጋዴዎችም፣ የአረብም ነገስታት ሁሉ የምድርም ሹማምንት ከሚያወጡት ሌላ በየዓመቱ ለሰለሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበር። ንጉሱም ሰለሞን ከጥፍጥፉ ወርቅ 200 አላባሽ አግሬ ጋሻ አሰራም። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ወርቅ 600 ሰቅል ነበር። ከጥፍጥፍም ወርቅ 300 ጋሻ አሰራ። በአንዱም ጋሻ የገባው ወርቅ ሶስት ምናን ነበር። ንጉሱም የሊባኖስ ዶር በተባላለው ቤት ውስጥ አኖራቸው። ንጉሱም ደግሞ የዝሆን ጥርስ ታላቅ ዙፋን አሰራም፣ በጥሩም ወርቅ ለበጠው። ወደ ዙፋኑም የሚያስጌድ ስድስት እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበር። በዚህና በዚያ በመቀመጫው አጠገብ ሁለት የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ ሁለት አንበሶች ቆመው ነበር። በስድስቱ እርከኖች ላይ በዚህና በዚያ አስራ ሁለት አንበሶች ቆመው ነበር። በመንግስታት ሁሉ እንዲህ ያለ ስራ አልተሰራም። ንጉሱም ሰለሞን የሚጠጣበት እቃ ሁሉ ወርቅ ነበር። የሊባኖስ ዱር የተባለውን ቤት እቃ ሁሉ ጥሩ ወርቅ እንጂ ብር አልነበረም። በሰለሞን ዘመን ብር ከቶ አይቆጠርም ነበር። ለንጉሱም ከኪራም መርከቦች ጋር የተርሴስ መርከቦች ነበሩ። በሶስት በሶስት አመትም አንድ ጊዜ የተርሴስ መርከቦች ወርቅና ብር የዝሆንም ጥርስ ዝንጀሮና ዥንጉርጉር ወፍ ይዘው ይመጡ ነበር። ንጉሡም ሰለሞን በባለ ጠግነትና በጥበብ ከምድር ነገስታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰለሞንን ፊት ይመኝ ነበር። ከእነርሱም እያንዳንዱ በዓመት በዓመቱ ገጸ በረከቱን የብርና የወርቅ ጣ ልብስና፣ የጦር መሳሪያ፣ ሽቱም፣ ፈረሶችና በቅሎች እየያዘ ይመጣ ነበር። ሰለሞንም ሰረገሎችንና ፈረሰኞችን ሰበሰበ 1400 ሰረገሎች፣ 12000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉስም ጋር በኢየሩሳሌም አኖራቸው። ንጉሱም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባ እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰለሞንን ፈረሶችን ከግብጽና ከቀዌ አገር አስመጣ። የንጉሱም ነጋዴዎች በገንዘብ እየገዙ ከቀዌ ያመጧቸው ነበር። አንዱም ሰረገላ በስድስት መቶ አንዱም ፈረስ በመቶ አምሳ ብር ከግብጽ ይወጣ ነበር። እንዲሁም ለኬጥያውያንና ለሶሪያ ነገስታት ሁሉ በእጃቸው ያወጡላቸው ነበር።